ሁሌ የምለው ነገር እዚች ጋር መብላቱ በጠጣቱ ሳይሆን ዋናው የሚታየው አንድነታችን ነው፣ እና በአንድነታችን ነው ብዙ ነገር ሼር ምን እንዳደረገው ነገር አለ እና እሱ ነገር ደስ ይላል። ይፍጣር በአጠቃላይ ደስ ይላል እና

ተፈረ በሙላ ነውሩ። ያው በይፍጣር እየተጨናነቅን ነው ሰሞኑ ለሶስተኛ ጊዜ እንደዚህ በአማረ ድባብ በሚገርም ይፍጣር ድጋሚ ተገናኝተናል። ያው ይህ ነገር ከይፍጣሩ በተጨማሪ ያው ኢትዮጵያዊነትን ሙስሊም ክርስቲያን ተከባብረን አንድ እንደሆነ አንድነታችንን የሚያሳይ ስለሆነ ከይፍጣሩ

እንዳሹ ይመስላል ፍጥረት ሩሁላ የእርስዎ አይነት መልካም ባይኔ ማላለፈ ከነስ ማሰን አሰላሙ አለይኩም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? በሀገር በአገር ውስጥም በአገር ውስጥ ምን አላችሁ? ቤተሰቦቻችን ደህና ናችሁ ወይ? እኔ ደህና ነኝ። ዛሬ በአዲስ በአይነቱ ላይ የተባለ ቪዲዮን ነው የመጣሁላችሁ። ላይክ ሼር ሰብስክራይብ ያደረጋችሁ አበረታቱኝ፣ ወዳችኋለሁ። እጅግ በጣም ደክሞኛል። ይሄ ወር እንግዲህ ያው የእዝነት ወር ነው እና ይሄ ወር እስከሚያልቅ ድረስ ጓደኞቼን ሶስት ሶስት ቀን እያለፍኩኝ በተራ በተራ አስፈጥራችኋለሁ ብዬ ቃል ገብቼ የነበረ ቃሌን ቃል በገባውበት መሰረት ዛሬ ያው ካሁን በፊት ፓርት ዋን እንደተፈሰተ ይታችኋል። እና ኮሜንት ማንበብ ያለው እጅግ በጣም ደስ ብሎኛል። ለምትሰጡኝ አስተያየት ቃላት ያንሰኛል እና በጣም ነው የሚወዳችሁ የማከብራችሁ የኔ ውድ ቤተሰቦች። ዛሬ ደግሞ ቀሪ ጓደኞቼ መተው ቤት ላስፈጠራቸው ነው እና እንደምታዩት ምግብ ስሰራ ነው የዋልኩት። ብቻዬን ነው ስደክም የዋልኩት። እጅግ በጣም ደክሞኛል። እንዲሁም ከሀገር ውጭ ያላችሁ እህት ወንድሞች በዚህ ይወር ስራ እንደሚበዛባችሁ አውቃለሁ። አላህ ይግዛችሁ። እኔም ደግሞ እግዛችኋለሁ ወዳችኋለሁና ቤት አጥርቻለሁ። ምግብ ሰርቻለሁ። ሻወር ወስቻለሁ። በጣም ደክሞኛል ጋይስ ሳይቱ በፊት ያው ለእናንተ ያለውን ነገር መጀመሪያ ያላሳያችሁ ብዬ ነው። እንደምታዩት እንግዲህ አነጣት ጨርሻለሁ። አሁን ቀጣይ ደግሞ ወደ ማቀራረቡ ሄዳለሁ። ከቀራረብኩ በኋላ ደርሶ እባካችሁን ኑ እያልኩኝ ማለት ነው እደውልላችኋለሁ ማለት ነው። እስኪ ላሳያችሁ ግን ጨለማ ነው የሚሆን ነው እንዳሹት ቤተሰቦቼ፣ በማስተጨረሻ እንደዚህ አዘጋጅቼ ጨርሻለሁ። ከአሁን እየጠበኳቸው ነው ሲስተም የሚመጡ አስፌር ቀድጄ ልደርድር ማለት ነው።

የእርሱ አይነት መልካም በይኔም አላለፈ ከነስት መሐሰን አንቱን መሳይ ቆንጆ ከቶ አልተጸነሰ ተፈጥረዋል ተርተው ከነውሩ በሞላ እንዳሹት ይመስላል ፍጥርትሩሁላ

የእርሱ አይነት መልካም በአይኔም አላለፈ፣ ከነስ ማሐሰን አንቱን መሳይ ቆንጆ ከቶ አልተጸነሰ። ተፈጥረዋል ተርተው ከነውሩ በሞላ እንዳሹት ይመስላል ፍጥርትሩ ሁላ።

አንቱ የኔ አበባ የኔ ጽጌሬዳ ፍቅሩ ሁሌም አዲስ ሲነጋ መለዳ በፍቅራቸው ዛትሩ ያለገጅ ነዳ መላበሎት ነቢ በፍቅሩ ተጎዳ ላመላ ሸጋ ሰበናው ደርሶ ያዋለለ ወዳንቶ አዙሮ ሁሉን አስታለ አንቱን አንቱን ብቻ አለ እያሰኘኝ አፍቆታቸው ወክቶ በኩሜ ገድለኝ ከፍቅራቸ አለ ሙስልዋሰጠምላ አይ ሙስጠፋ

የእርሱ አይነት መልካም በይኔም አላለፈ ከነስት ማህጸን አንቱን መሳይ ቆንጆ ከቶ አልተጸነሰ። ተፈጥረዋል ተርተው ከነውሩ በሞላ እንዳሹት ይመስላል ፍጥርትሩሁላ

ሰላም ሰላም፣ ውድና የተከበራችሁ የሁላችንም ቤተሰቦች ሰላም ሰላም ብለናል። ሁላችንም ስገባ ሰላም ብያችኋለሁ። ለሶስተኛ ጊዜ በሚዲያ ፍጡር ሁለቱን ቡታጀራ ነው የመጨረሻው ከሶፊ ይህት የቃር ነው። በጣም የሚገርም ጊዜ ነው ያሳለፍ ነው። በጣም ደስ ብሎኛል። አክብረሽኝ ወደሽኝ። ስለጠራሽኝ እንግዳሽ አድርገሽ አብረን እናፍጠር ስላልሽኝ በጣም ከልብ አመሰግናለሁ። ምን አይነት የተባረኩ እጆች ናቸው። የሚጣፍጥ ምግብ፣ የሚጣፍጥ በቃ የሚጠጡት ነገሮች ሁሉ ምንድነው የሚባለው? ጾማችሁ ኢድ ነው ወይስ ረመዳን ዋረክ ብያለው። አመሰግናለሁ። ሰላም ሰላም ቤተሰቦች፣ እንዴት ናችሁ? እኛ አለን እንግዲህ ማርኮስ እንዳለው ምንድነው ያስገረመሽ? ሰላም ቤተሰቦች። እንግዲህ ማርኮስ እንዳለው ኢፍታሩ በጣም ደስ ይል ነበር። እኔ ሁለተኛ ነው ወሰይ አሁን ሁለተኛ ነው፣ እና በጣም ደስ የሚል ጊዜ ነበር ያሳለፍነው ሶፊ እንዳለው ማርክ፣ ምግቦቹ በጣም ይጣፍጡ ነበር። ሁሉም ነገር ያለው ነገር ደስ ይል ነበር እና ሁሌም የምለው ነገር እዚች ጋር መብላቱ በጠጣቱ ሳይሆን ዋናው የሚታየው አንድነታችን ነው እና በአንድነታችን ደግሞ ብዙ ነገር ሼር ምን እንዳደረገው ነገር አለ እና እሱ ነገር ደስ ይላል። ይፍጣር በአጠቃላይ ደስ ይላል እና አሪፍ ጊዜ እያሳለፍን ነው፣ ገና አልጨረሰም። እኔ ደግሞ ከሶፊ ጋር ብዙ ነገር የምንበላው ነገር አለ። ኢንሻላህ አንተንም ወዳ ያለው ያው፣ ግን ምግብና ሰው ደግሞ ይለያያል። እና ውድ ፋሚሊዎች አሪፍ ጊዜ እያሳለፍን ነው። ሰላም አለይኩም ወራህመቱላህ እንዴት ናችሁ? ወድ ዛሬ ያው ደስ በሚል ፕሮግራም ያው ለሁለተኛ ጊዜ በሶፊ ቤት ተገኝተናል። ደስ በሚል ይፍታል አሁን ሁለተኛ ነው ልበላ እና ያው ዛሬ ደስ በሚል ፕሮግራም ለሁለተኛ ጊዜ ተጠርተን ሶፊ ቤት ተገኝተናል። እና በጣም በጣም ደስ በሚል ያው ጀማውንም አይታችሁታል። ደስ የሚል ጀማ አለ። እና ኢንሻአ ዛሬ ደስ ባለ ፕሮግራም ሶፊ ቤት ተገኝተናል። ሶፊ አክብረሽ ስለጠራሽን በጣም በጣም እናመሰግናለን። እና ቆይታችን ደስ ይል ነበር ወደ ወንድማችን አሰላሙ አሌይኩም እንዴት ናችሁ? የሱፊ ፋሚሊዎች ደስ የሚል የኢፍጣር ፕሮግራም ነበረ። ያው ምግቦቹም በጣም አሪፍ ነበሩ። አክብረሽ ስለጠራሽ በዚህ አጋጣሚ ሹኩራ። አሰላም አሌይኩም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? ሰላም ናችሁ ወይ? ያው በይፍጣር እየተጨናነቀ ነው ሰሞኑ። ለሶስተኛ ጊዜ እንደዚህ በአማረ ድባብ በሚገርም ኢፍጣር ድጋሚ ተገናኝተናል። ያው ይሄ ነገር ከይፍጣሩ በተጨማሪ ያው ኢትዮጵያዊነትን ሙስሊም፣ ክርስቲያን ተከባብረን አንድ እንደሆነን አንድነታችንን የሚያሳይ ስለሆነ ከይፍጣሩ የተለየ እይታ ነው ማየው። ሰላም አሌይኩም ፋሚሊዎቻችን እንዴት ናችሁ? ሶፊዬ፣ በቅድሚያ ጀዛ ካላ እዚህ ፕሮግራም ላይ እንድገኝ ስለጋብዝሽ፣ በጣም ቴንኪው። ፕሮግራሙ በጣም ደስ ሲል ነበረ። አዚዛ ካለ ሰላም አሌይኩም እድ ፋሚሊዎች፣ እንደምን አላችሁ? ደግ ናችሁ? ሁላችሁም ሰላም ብያለሁ። ሶፊ፣ እንግዲህ በቅድሚያ ክብረች ስለጠራሽን ጀዛክላ ኸይረን። ያው ሶፊ እንደምታውቋት ሰዎችን በመሰብሰብ እንደዚህ በማገናኘት ከይደ ስራ መስራት ትታወቃለች ማሻአላህ። ስለዚህ ሁላችንም ሰብሰብ ብለን ወንድሞች እህቶችም አሉ አስፈጥረናለች ማለት ነው። እንዲሁም ደግሞ እንደምታውት እዚህ ጋር የተለያየ እምነት ነው የምንገኘው፣ ሁሉም በአንድ ላይ ሆኖ እንደ ኢትዮጵያዊ አንድ ማንድ ተቋርስና። ዛክላው ኸይረን ሶፊ፣ እንግዲህ በርጭ ቀጥይበት። እሺ። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? አንደኛ እግዚአብሔር ይመስገን። ያው የዛሬው ኢፍጣር በጣም ደስ ሲል ነበረ። በቀደም በተለያየ ምክንያት ያልተመቻቸው ወንድሞቻችን እኛ ጋር ይገኛሉና፣ የዛሬው ለየት የሚያደርገው ባለፈው ያልነበሩት ዛሬ ነበሩ። በጣም ነበር ደስ የሚለው። ያው ሶፊዬ እዚህ በጣም እናመሰግናለን። እንደተለመደው ሁላችሁም ጾሙን እንግዲህ በሰላም እናስጨርሳችሁ መልካም ኞቴ ነው። አመሰግ ሰላም፣ ሰላም። ውድ የሶፊ ቤተሰቦች እንዴት ናቸው? ያው ኢፍጠር ፕሮግራም ነው በጣም ደስ የሚል ፕሮግራም ነበረ። ሶፊዬ አክብረሽ ስለጠራሽኝ በጣም አመሰግናለሁኝ። ደስ የሚል ፕሮግራም ነበር። ሁላችንም ያው ተሰብስበናል። ደስ ይላል። ሰላም ሰላም፣ እንዴት ናችሁ! የኛ ቤተሰቦች፣ የሶፊ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በጣም ደስ የሚል አፍጥር ነበር። እኔ የምለው ግን ሁሉም ሰው ስለሙያሽ አላወራ እና ሙያው በጣም ደስ ይላል። በጣም ይጣፈጣል ምግቡ። ነት እና በጣም ነው። አክብራች ስለጠራሽ እናመሰግናለን። ጥሩ አፍጥር ነበር። እናመሰግናለን። እኔ ብዙ ንግግር አልችልም፣ ግን የምር ከልቤ ደስተኛው ያለው ከቲክቶከር መርጠሽ እኔም ብቻ ላይ ጌተሽ ሊጠራሹ ቴንክዩ። ጆሴ አለ እንዲሁም እንድዘፍን የጠራሽ መስሎኝ ነበር። እንዴ ሳይ ሰርፕራይዝ አርግታኛለች። በጣም ደስ ብሎኛል። ብዙ ንግግር አልችልም። ቴንክዩ ሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ውድ እና የተከበራችሁ የሶፊያ ፋሚሊዎች እንዲሁም የእኛ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን አልሐምድሊላህ። ያው እንዳያችሁት በጣም የሚጣፍት ምግብ ነው አዘጋጅታ የጠበቀችን። እጅሽ ይባረክ ሶፍዬ፣ በጣም ነው የምናመሰግነው። ነው አክብረሽን እንግዳሽ ስላደረግሽን፣ እንዲሁም ደግሞ ታስፈጥሚ ፈቃደኛ ስለሆንሽ በጣም ነው የምናመሰግነው። እንወድሻለን። ሰላም አሌይኩም ውድ ና የተከበራችሁ የሶፊ ዩቲብ ቻናል ቤተሰቦች እንዴት ናችሁ እኛ ደህና ነን አልሐምዱላ ዛሬ ያው ደስ በሚል ኢፍጣር ድጋሚ ተገናኝተናል ያው ሶፊ ታውቅሽ ነው በሙያ ያው ታውቅ ካላችሁ እና ደስ ብሎናል በጣም ጠግበናል በልተናል አፍጥረናል በጣም ደስ ብሎናል በጣም ነው የምንወድሽ ሰላም አሌኩም እንዴት ናችሁ ዛሬ ያው እንደምታውስ በሶፊ ኢፍጣር ላይ ተገኝተን ነበር። አሪፍ ነበር። ሶፊ እናመሰግናለን። ጀዛክላ ከዚህ ጋር የምትገኙት ወንድሞች ስለመጣችሁ ያው ቃሌን አክብሯችሁ ስለመጣችሁ እ በጣም አመሰግናለሁ ላህ ያክብርልኝ። እንዲሁም ደግሞ ቤተሰቦቼ ያው ለእናንተ መልካም ጾም ይሆንልን ይሆንላችሁ ለእኛ መልካም ጾም ይሆንልን። ዛሬ የነበረን ቆይታ ይሄን ይመስል ነበረ። በቅጣይ ቪዲዮ ውስጥ የምንገናኝ ሰላም ሁኑ። ወዷቸዋለሁ።